በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ረዴት አጋዥ አድርገን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማየትነት እስከ ወጣበት ጊዜ ድረስ በአባቱና በእናቱ አገር በአገሩም ሁሉ ያደረገውን ታምራት ማንበብ እንጀምራለን። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የየብስና የባህሪ ፀሐይ፣ የተርሴስና የቢሮት ኮከብ፣ የፋርስና የልዳ ፀሐይ ስለ እና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሰማያት የሆነውን ቅዱስ ጊዮርጊስን ጥንተ ሙላዱን እንድንነግራችሁ ስሙ የገላት አውራጃ የምትሆን በእንቁራ አገር ኤጲስቆጶስነት የሾመው አባ ቴዎዶጦስ ሚያዝያ በሚባል ወር በሀያ ሶስት ቀን ሰማይትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገር ለማስረዳት ደግሞም ትውልዱን የአባቱንና የእናቱን አገር የወገኑንም ደግነት የተጋድለውንም ጽናት ስለ እርሷ መከራ የተቀበለላት መንግሥተ ሰማያትንም ማግኘቱን በየአገሩ በየመንደሩም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታምራትና ድንቅ ድንቅ ሥራ ሲሠራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡት ከሶስት መቶ አስራ ስምንት አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶስዮስም ቴዎዶስዮስም በእግዚአብሔር ቸርነት በሀያሉ በቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ለዛሬም ካለፈው ከየካቲት ወር የሚቀጥለውን እንደዚህ እናቀርባለን። ቅዱስ ጊዮርጊስም በዚህ ሌሊት ፀሐይ ሲወጣ ፀሐይ እስኪወጣ ሲጸልይ አደረ። በማግስቱም ከሃዲያን ነገሥታት ሀያሉን ቅዱስ ጊዮርጊስን ወደ አደባባይ እንዲያመጡ ታዘዙ። መገንጢዮስ ንጉሥም ጊዮርጊስ ሆይ፣ እኔ በፊቴ ተአምራት ስታደርግ ላይ ወዳለሁ ብታደርግ ግን በፀሐይና በጨረቃ አምላክ በሰብዊ አማልክት በአማልክትምናት በአርጤምስም በአርጤምስም አምልሃለሁ እኔ በአምላክህ በኢየሱስ ክርስቶስም አምናለሁ አለው። ቅዱስ ጊዮርጊስም መልሶ አንተ እውነት እንድትናገር አውቃለሁ፣ ግን የወደድከውን ተናገር አለው። ንጉሡም መገንጢዮስ፣ እነሆ በዚህ ቦታ ሰባ የእንጨት ወንበሮች አሉ። ከእነዚህም ከሚያፈሩና ከማያፈሩ እንጨቶች የተሰሩ አሉ። አንተ ጸልየ ስር እንዲሰዱ አዝቅና ቅጠልም እንዲያወጡ የሚያፈሩትም እንዳያፈሩ የማያፈሩትም እንዲያፈሩ ብታደርጋቸው እኔ በአምላክ በኢየሱስ ክርስቶስ አምናለሁ፣ አለው አያሉ ቅዱስ ጊዮርጊስም ከንጉሱ ይህን በሰማ ጊዜ መልሶ እኔ የምጸልይ ስለ አንተ አይደለም የፈጣሪዬን ኃይል ያዩ ዘንድ ከእናንተ ጋር ስለቆሙት ሕዝብ ነው እንጂ አለ። ያን ጊዜም በምድር ላይ ወድቆ ሰገደና ስለዚህ ሥራ ወደ እግዚአብሔር ጸለየ። ጸሎቱንም ጨርሶ አሜን ባለ ጊዜ ጌታ ቅዱስ ጊዮርጊስን ከሞት ባስነሳበት ዕለት እንደሆነው ከሰማይ መብረቅ ሆነ። በሰባብ መናብርት ላይ ብርሃን ታየ። የእግዚአብሔር ኃይል ተገለጠባቸው። ስር ሰደዱ፣ በቀሉም፣ አጽቅና ቅጠልም አወጡ። ሁሉም በእያንዳንዱ በየአይነታቸው ፍሬ አወጡ። ፍሬ ያልነበራቸውም አፈሩ። ፍሬ የነበራቸው ግን አላፈሩም። ንጉሡና ሰባ ነገሥትም በቅዱስ ጊዮርጊስ ጸሎት የሆነውን ባዩ ጊዜ በደረቁ እንጨቶች ላይ ኃይልህን የገለጥህ አጵሎን ሆይ አንተ ገናና አምላክ ነህ። ግን ገሊላውን ጊዮርጊስን በምን እንድንገድለው አናውቅም አሉ። ከዚህ በኋላ የአካሃዲ የመዳብ አልጋ አምጥተው ቅዱስ ጊዮርጊስን በዚያ ላይ አድርገው ከበታች እሳት እንዲያነዱበት ክንድ ክንድ የሆነ ችንካሮችም አምጥተው ግራ ቀኝ ጎኑን ከአልጋው ጋር እንዲቸነክሩት አዘዘ። ቅዱስ ጊዮርጊስም ከአልጋው ጋር ተቸነከረ። ዳግመኛም እንጨት ጠራቢ ጠርተው አምጥተው ራሱን በምሳር እንዲፈልጡት በጆሮውም በአፍንጫውም በላይ በታችም እስኪፈስ ድረስ ዝፍቱን አፍልተው በተከፈተው ጭንቅላት ውስጥ እንዲያፈሱበት አዘዘ። ያን ጊዜም ከራሱ እስከ እግሩ ድረስ ተቃጠለ። እንደ ሬሳም ሆነ። ዳግመኛም ችንካሩን ከጎኑ ነቅለው በበሬ አምሳል በተሰራ በብረት ቀፎ ውስጥ እንዲያገቡ ታዘዘ። ቅዱስ ጊዮርጊስንም በብረት ውስጥ አደረጉት። ከበታችሁም ዘንጎር ስኖባር በተባለ እንጨት እሳት አነደዱበት። ቅዱስ ጊዮርጊስም ሶስት ቀን ሶስት ሌሊት በውስጡ ሰነበት። ቅዱስ ጊዮርጊስ እግዚአብሔር ኃይል ይህን ሁሉ ይታገስ ነበር። ጌታም ቅዱስ ጊዮርጊስ ከመከራው ጽናት የተነሳ እንደ ደከመ ባየ ጊዜም በደመና ወደ እርሱ መጣ። እሳቱንም ከእርሱ ላይ አጠፋለት። ሰውነቱንም በሙሉ ፈወሰው። በበሬ አምሳሌ የተሠራውን የብረት ቀፎም ሰበረው፣ ከመሃሉም ለሁለት ሰነጠቀው። ብፁሕ ኃያል ጊዮርጊስም ታጥቦ ከመታጠቢያ ቤት እንደሚወጣ ሰው ከውስጡ ወጣ። ከዚህ በኋላ ጌታችን ሳመው፣ ኃይሉንም አሳደረበት። በፍጹም ምስጋናም ወደ ሰማይ አረገ። ቅዱስ ጊዮርጊስም ወደ እርሷ አቅንቶ ይመለከት ነበር። ቅዱስ ጊዮርጊስም በነገሥታቱ ፊት ቆመ። በሰውነቱም የቁስል ምክንያት እትራትም አልነበረም። ሕዝቡም ባዩ ጊዜ የጊዮርጊስ አምላክ ኢየሱስ ክርስቶስ ሆይ በአንተ አምነናልና እርዳም ብለው ጮኹ። ንጉሡም ወታደሮቹ ሕዝቡን ከበው በተሳለ ሰይፍ ራሶቻቸውን እንዲቆርጧቸው አዘዘ። በመጋቢት አስራ አንድ ቀንም እሁድ እንዲህ ገድላቸውን ፈጽመው የሕይወት አክሊልንም ተቀበሉ። ቁጥራቸውም አምስት ሺህ ነበር። ቅዱስ ጊዮርጊስም በእግዚአብሔር ቸርነት ገድላቸውን እስኪፈጽሙ ድረስ ልቦናቸውን ያጽናናቸው ነበር። በእውነት አሜን። ዳግመኛም ንጉሡ የደረቁ እንጨቶች አምጥተው እንዲያሾሏቸው አዘዘ። ቅዱስ ጊዮርጊስም በድንጋይ ላይ አስቀምጠው የተሾሉትን እንጨቶች በስጋው ላይ እንዲቀበቅቧቸው አዘዘ። ቆዳውንም እስኪሰነጥቁት በውስጡ ተከሏቸው። የእጁን የእግሩን ጥፍርም ነቅለው በተሾለ ችንካሮች ተከሉበት። ዳግመኛም ጥፍሮቹን በአናቱ በኩል በመሃል ራሱ እስኪዘልቅ ሁለት የሾሉ እንጨቶች በግራ በቀኝ ተከሉበት። ደሙም እንደ ውሃ እስኪፈስ ድረስ ቅዱስ ጊዮርጊስ በሰውነቱ ችንካሮችን እንደተከሉበት ከድንጋዩ ላይ አንከባለሉት። ቅዱስ ጊዮርጊስም በዚህ ስቃይ ይጨነቅ ነበር። ዳግመኛም ግራና ቀኝ ጠርብ አድርገው ጀርባውን ከወዱ አጣብቀው እንዲቸነክሩትና በሁለቱ ጠርዞች መካከልም አጥብቀውን እንዲያስሩ ታዘዘ። እንደ ትዕዛዙን ፈጸሙበት። ተጋድሎው ግን በእግዚአብሔር ኃይል እነዚህን ስቃዮች ተቀበለ። ዳግመኛም እንደ ወይን መጥለቂያ ያለ አውድማ ሰርሰው ቅዱስ ጊዮርጊስን በውስጡ አገቡት። በቅዱስ ጊዮርጊስ ላይ እነዚህን ስቃዮች በፈጸሙበት ጊዜ ሰውነቱ ሁሉ ተቀጠቀጠ። የእግዚአብሔር መልአክ ግን ያጸናው ነበር። ዳግመኛ ንጉሱ፣ የእንጨት መጋዝ አምጥተው ከመሃል አናቱ እስከ እግሩ ድረስ እንዲሰነጥቁ ታዘዘ። እንደ ትእዛዙም አደረጉበት። ከራሱ እስከ እግሩ ከሁለት ተከፈለ። ግማሽ ሰውነቱም በአንድ ወገን፣ ግማሽ ሰውነቱም በሌላ ወገን ወደቀ። አንድ እጁ አንድ እግሩ ከግማሽ ሰውነቱ ጋር፣ አንድ እጁና አንድ እግሩም ከግማሽ ሰውነቱ ጋር ሆነ። በዚህም ምክንያት ቅዱስ ጊዮርጊስ የከበረች ነፍሱን አሳልፎ ሰጠ። እንደ ሞተ ባዩ ጊዜም የብረት ምጣድ አምጥተው የቅዱሱን ስጋውን ደሙን ከስጋውን በመሬት ላይ የወደቀውን ከተቸነክረበት እንጨት ጋር አንድ አድርገው በብረት ምጣር ላይ እንዲያደርጉት አረር ዝፍትም ዲንም ጨምረው ነበልባሉ እስከ 15 ክንድ እስኪ ደርስ ድረስ እንዲያነዱበት አዘዘ። መልክተኞችም ስጋው ፈጽሞ እንደተቃጠለ ለንጉሱ ነገሩት። ንጉሱም አርባ ክንድ ጉድጓድ ቆፍረው ከነብረት ምጣዱ እንዲቀብሩት በዚያ ላይም ዘጠኝ ክንድ ከፍታ ያለው አፈር እንዲቆልሉበት አዘዘ። እንደ ትእዛዙም አደረጉበት። ዳግመኛም የጎብኚዎች መቀመጫ ግንብ የመሰለ ሕንፃ እንዲሰሩና ክርስቲያኖች ስጋውን አገኝተው ቤተ ክርስቲያን እንዳይሰሩበት ወታደሮቹ የጦር መሳሪያ ይዘው እንዲጠብቁ አዘዘ። ጭፍሮቹም በሄዱ ጊዜ እነሆ በሰማይ ጽኑ ጨለማ ሆነ። በምድርም ብዙ መናወጥ ሆነ። ፀሐይ ጨለመ፣ በቀን እኩሌታም ከዋክብት ታዩ። በዚችም ጊዜ አይላፍ መላእክት ቅዱሳን ሁሉ በየወገናቸው አስራ ሁለት ሐዋርያትም መዘምር ዳዊት ነቢያትም ሁሉ ከእነርሱ ጋር በአንድነት ተከትለውት እርሱ ራሱ ኢየሱስ ክርስቶስ ወረደ። አገሪቱ ከብርሃኑ እስክትሞላ ድረስ ቦታ ሁሉ ብርሃን ሆነ። ከሃዲያኑ ነገሥታት ብርሃኑን አይተው በግንባራቸው ወደቁ። ጌታም የህብረት ምጣዱና የቅዱስ ጊዮርጊስ ሥጋ ወዳለበት መጥቶ ሊቀ መላእክት ቅዱስ ሚካኤልን ምድሩን ሰንጥቆ እንዲያወጣው አዘዘ። ጌታችን ኢየሱስ ክርስቶስ ጊዮርጊስ አገልጋዬ፣ የመረጥኩ ወዳጄ ተነስተህ፣ በእግርህ ቁም አልአዛርን ከሞት ያስነሳሁት እኔ አምላክህ ነኝ ብሎ ከአመዱ ላይ ራሪውን አጽሙንም ጠራው። ያን ጊዜም ቅዱስ ጊዮርጊስ ምንም ምን መከራ እንዳላገኘ ሆኖ ተነሳ። ጌታችንም መልሶ ወዳጄ ጊዮርጊስ ሆይ ጽና፣ በርታም፣ ድል ንሳ ስለ ሰማዕትነትህ ፍጻሜ በመላእክት ፊት ደስታ ይጠብቀሃልና ታገዝ። ወዳጄ አገልጋዬ ጊዮርጊስ እነሆ በኢየሩሳሌም ሰማያዊት መንበር አዘጋጅቼልሃለሁ። ካንተ በፊት ከነበሩ ካንተ በኋላም ከሚነሱ ሰማዕታትም ምንም ምን በክብር የሚመስል የለም አለው። ነቢያት ሐዋርያትም ሁሉ ወደ እርሱ መጥተው ሳሙት። የእግዚአብሔር ወዳጅ ቅዱስ ጊዮርጊስ ሆይ እኛ ሁላችን በትዕግስት ብዛት ደስ ይለናል። አንተ ብፁህ ነህ። ይልቁንም አንተ ብቻህን የእግዚአብሔርን ስም በዓለም ሁሉ ገልጠሃልና ስለዚህ መድኃኒታችን በክብር ይገልጠሃል። በሰማያውያን በምድራውያን ፍጥረታት ሁሉ ፊት በማይነገር ክብርና ጌትነት ትኖራለህ አሉት። ጌታችንም ጌታችን ግን በስሜ እየመሰከርክ ሦስት ዓመት በተጋድሎ ትኖራለህ። ልብህን አጽና በርታም አትፍራም እኔ ካንተ ጋር አለሁ አለው። ጌታችንም ይህን ተናግሮ ስሞት ስሞትም አረጋግቶት በፍጹም ምስጋና በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስ ፊቱ ብርሃን ተመቶ በመሃል ከተማ መጥቶ እናንተ ካህዲያን ነገስታት፣ እነርሱን የምትከተሉትና በዚህች አገር የምትኖሩ ወታደሮች በፈጣሪ ኃይል ሕያው ሆኜ ታዩኝ ዘንድ ሁላችሁም ነው የገሊላውያን መሪያቸውን የጊዮርጊስ ነኝ። እነዚህ ዓላውያን ገድለው ከመሬት ውስጥ ቀብረውኝ የነበርኩት እኔ ነኝ። ፈጣሪ የኢየሱስ ክርስቶስ ከሙታን ለይቶ አስነሳኝ። በሰማይም በምድር ፈጣሪ ነውና እያለ አሰምቶ ተናገረ። በጌታችን በኢየሱስ ክርስቶስ ስም እያስተማረም በሀገሩ ውስጥ ተመላለሰ። ለንጉሡም ጌታችን ንጉሶ እነሆ በብረት ምጣድያ የቆላኸው ገሊላዊ ጊዮርጊስ ከሞስ ተነስቷል። እርሱ በሀገሩ እየዞረ ያስተምራል ብለው ነገሩት። ንጉሡ ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያመጡትም አዘዘ። ቅዱስ ጊዮርጊስም ወደ ፍርድ አደባባይ በመጣ ጊዜ ድምፁን ከፍ አድርጎ ንጉሶይ ንሆ ወደ አንተ መጥቻለሁ። አንተ አይምሮ የሌለህነ ጣዖታቶችህ አጵሎስና አርጤምስ ዜውስም ድንጋዮች ናቸው። እኔ በፈጣሪ በኢየሱስ ክርስቶስ ኃይል ተነሳው አለ። ህዝቡም ቅዱስ ጊዮርጊስ እንደሆነ ባወቁ ጊዜ ገሊላዊውን ጊዮርጊስን ከፈጠረ ከኢየሱስ ክርስቶስ በቀር በሰማይም በምድርም ሌላ አምላክ የለም እያሉ ጮሁ። ከዚያም አንድ ድሃ ሴት ቆማ ታዳምጥ ነበር። የሆነውንም ታምራት ባየች ጊዜ አመነች። ስሟም ከላስስ ክላስስቲክ ነበረ። ወደ ቅዱስ ጊዮርጊስም መጥታ ሰገደችለት። ጌታዬ እዘንልኝ፣ ልጄ የሚያርስበት አንድ በሬ ነበረው፣ በድንገት ወድቆ ሞተ ለባሮችህ ለኔና ለልጅ ያለ እርሱ ምንም የለንም፣ እኛ ድሆች ነንና ጌታዬ፣ አሁንም እርዳን አለችው። ቅዱስ ጊዮርጊስም ይህን በእጅ የያዝኩትን በትር ንቺ፣ ወደ እርሻው ውስጥም ሂጂና በትሩን በበሬው ላይ አድርገች፣ ጊዮርጊስን በፈጠረ በጌታዬ በኢየሱስ ክርስቶስ ስም ተነስ፣ በእግርህም ቀጥ ብለህ ቁም፣ ምንም ክፉ ነገር ያልነካሁን አሁን በይው አላት። ሴቲቱም በትሩን ተቀብላ ወደ እርሻ ሄደችና ቅዱስ ጊዮርጊስ እንዳላት አደረገች። ያን ጊዜም ተነስቶ በቀንበሩ ገባ። ሴቲቱም ይህን ተአምራት ባየች ጊዜ በእውነት ትልቅ ነቢይ አስነሳልን፣ ከሕዝቡም ጋር ቃል ኪዳኑን አጸና እያለች እግዚአብሔርን አመሰገነች። ወደ ቅዱስ ወደ ቅዱስ ወደ ሀያሉ ጊዮርጊስም ተመልሳ ተናገረች። ሕዝቡም ቅዱስ ጊዮርጊስን ይከቡት ነበር፣ እርሱም ክርስቶስን እንዲያውቁ ያስተምራቸው ነበር። የሃያሉ ንጉሥ የክርስቶስ አገልጋይ ጊዮርጊስን የፈጠረ አምላክም አንድ ነው እያሉ ይጮኹ ነበር። ነገስታቱም ጥፎቻቸው ጭፍሮቻቸውን ይህ ጮኸት ምንድን ነው አሏቸው። ያ ቅዱስ ጊዮርጊስ ከሞት ተነስቶ ነዋ አሏቸው። ሀያሉ ቅዱስ ጊዮርጊስ ከሞት እንደተነሳ ነገስታቱ ደግሞ በሰሙ ጊዜ ተደነቁ፣ እጅግም ፈሩ። እርስ በርሳቸው እርሱ ይህንን እርስ በርሳቸውም እርሱ ይህንን እርሱ ይሆንን ተባባሉ። ጭፍሮችም እርሱ ራሱ ጊዮርጊስ እንደሆነ ታውቁ ዘንድ ወደ እናንተ እናመጣዋለን አሏቸው። ከዚህ በኋላ ጭፍሮች ቅዱስ ጊዮርጊስን ወደ ፍርድ አደባባይ አመጡት። ሕዝቡም ሁሉ እኛ በፍጹም ክርስቲያን ነን እያሉ ይከተሉት ነበር። እየጮሁም ነገስታቱ ነገስታቱን ይዘልፉ ነበር። እነርሱ ግን በህዝቡ ላይ ተቆጥተው ህዝቡን ራስ ራሳቸውን በሰይፍ ቆርጧቸው ዘንድ ለወታደሮቹም ትእዛዝ ሰጡ። ጭፍሮቹም እንደ ትእዛዙ አደረጉ። ሚያዝያ ሀያ አምስት ቀንም ከማዓልቱ ሶስት ሰዓት ጀምረው እስከ ማግስቱ አስራ ሶስት እስከ ማግስቱ አስር ሰዓት ማዓልትም ድረስ ሰማዕታትን ገደሉ። በዚህ ዕለት አክሊል የተቀበሉ ሰዎች ቁጥራቸው 8550 ሆነ። በፍጹም ክብር ወደ ሰማይ ማረጉ። ጸሎታቸውና በረከታቸው በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ፣ ለሁልጊዜም የሚያገለግሉ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 ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛን ሁሉንም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሰማያቱ ስለ ቅዱስ ጊዮርጊስ ብሎ አገራችን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነቱ ይጎብኘን። ለዘላለሙ አሜን። አቡነ ዘበሰማያት።